አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ወደና የተከበራችሁ ቻናላችን ቤተሰቦች እንደምናላችሁ፣ ሁሉ ሰላም ሁሉ መልካም። ዛሬ እንግዲህ እንደምትመለከቱን መርሳ ወረራሉ ትንሽ ወጣ ብሎ የሚገኝ ቦታ ላይ ነው ያለነው ማለት ነው። ከጀርባዬ እንደምትመለከቱት የአዲስ ቤት ነው። ገና ጠርብ ምናምን አልተመረገም፣ ገና እየተገጣጠመለት ነው። እንግዲህ ስልሳ አምስት ሺህ የፈጀውን የቤት በርና እንደዚሁም የመቃን በሮች ምናምን ሙሉ በሙሉ እስከነ መስኮቱ የበረንዳ ብሮቶችም አሉ ሙሉ በሙሉ እነዚህን ልንገጥም እዚህ ተገኝተናል ማለት ነው በትእዛዝ ነው እንደዚህ እንደምትመለከቱት ፏ አድርገን ሰርተን በዚህ መልኩ ልንገጥም ነው ማለት ነው ቤተሰብ ይሄ በርና መስኮት ምናምን እንግዲህ የተጀመረው ከወር ምናምን በፊት ነው አሁን ላይ በዚህ ዋጋ ላይ ይገኝ ይችላል ላይገኝ ይችላል። ሶ ማዘዝ የምትፈልጉ ሰዎች ካላችሁ አናግሩን። በሀሪፍ ጥራት ባላቸው ማቴሪያሎች እኛ አዘጋጅተን ወደምትፈልጉበት ቦታ ወስደን ገጥመን ለእናንተ በአማና እናስረክባል ማለት ነው። እዚህ ጋር እንደምትመለከቱት በራችን በጣም የሚገርም ነው። ይሄው በጣም ጥርት ያለ ስራ ነው ማለት ነው። ቅቡም ሁሉም በጣም ደስ የሚለው፣ የመረጠችውም ዲዛይን በጣም የሚያምር ነው ማለት ነው። ይሄው እና ሙሉ ይሄ መስተዋታች ድረስ ሲሆንበት በጣም ነው ውበት የሚሰጠው። እዚህ ጋር ደግሞ በቃ ይሄ የበረንዳ አጥር ነው። እንደምትመለከቱት ይሄ እንደዚህ ብሎ ቋሚው ጋር ይያዛል። እዛም ጋለችን እነዚህ ችኛ እዛኛው ጋር ነች ያለ ነው። ገና አልጨረስንም ቤተሰብ እንግዲህ ደግሞ አልቆ ከቻልን የምናሳያችሁ ይሆናል። ገና ብረቱም ገና እንትን እያለ ነው ተቆፍሮ፣ እዚህ ጋር ጥርት ባለ ሁኔታ እየተገጠመ ይገኛል ማለት ነው። ከባድ ነው በነገራችን ላይ ጥራቱ የሚገርም ነው። እዚህ ጋር አለን። አስኪ ያው እንደምትመለከቱት በጣም ሚዛኑን ጠብቆ ሌቭሉን ጠብቆ ነው የተገጠመው። ምንም እንትን ሚል ነገር የለውም። ውሃልኩ በጣም አሪፍ ነው ማለት ነው። ዚጋም ጋር ያው መስኮታችን አለ ይሄው መስተዋት ሲደረግበት በጣም ነው የሚያምረው፣ ውበት አለው ቤቱ። አልቆ ስታዩት ደግሞ በፈጣሪ እንደምትመለከቱት፣ የኋላ መስኮት ነው ያው። አጠቃላይ እንግዲህ ይህ ሁሉ የፈጀው በዚህኛውም በኩል አለ ይሄ የዚህ መሰለኝ አደለ፣ እዚህ ጋር ነው የዚህ መስኮት ነው። አየር መቀበል ስትፈልጉ እዚህ ጋር ከፍታ ትቀበላላችሁ ማለት ነው። ሶ ስልሳ አምስት ሺህን የፈጀው ከወር በፊት በነበረው ሂሳብ ማለት ነው። አሁን ላይ እንግዲህ ከዚህም በላይ ሊሆን ይችላል ሶ እናንተ አስቀድማችሁ ማዘን ፈልጉ ሰዎች ካላችሁ አናግሩን ስልክ ቁጥር እናስቀምጣለን አውሩን ናስኪ ዳር ላይ ነው በጣም ደስ የሚል ቦታ ነው ይሄ ደግሞ የዚህ ነው የጎኑ ነው ይኸው እንደምትመለከቱት በጣም የሚገርም ነው ጥራቱ ምናምን ዲዛይን ምናምን የራሳችሁ ምርጫ ነው እኛ ጥርት ባለ ነገር ሰተን የማቅረብ ኃላፊነት ነው ያለብን። ምርጫችሁ የራሳችሁ ምርጫ ነው። በምትፈልጉት ምርጫ ወላ ሶሻል ሚዲያ ላይ አወርዳችሁ ራሱ ብትጠይቁን እኛ ጋር የምታጡት ነገር የለም ማለት ነው። ስለ ቁጥራችን ተጠቅማችሁ አናግሩን። ይሄን ይመስላል። እናመሰግናለን።